መካከለኛው ምስራቅ የተፈጠረው ጦርነት እጅግ አውዳሚና አሳሳቢ ሆኗል። ነገሮቹ ሁሉ ከቁጥጥር ውጭ ሆነዋል። እስራኤልም የቴህራን አየር ክልል ሙሉ በሙሉ መቆጣጠሯን ገለጸች። በዚህም ጉዳይ የምንላችሁ ነገር አለ። ተያይዞ እስራኤል ጥቃቷን ካቆመች እኛም እናቆማለን ሲሉ ኢራን ተናገሩ። እስራኤል ጥቃቱ ከአራት መቶ የሚበልጡ የኢራን ዜጎች ሕይወት አልፏል። የሰብአዊ መብት ተቋም መግለጫ አትሌት ገለቴ ቡርቃ የቀድሞ ባልተቤቷ አቶ ታደለ ገብረ ድህን ሰይፉ ሸው ላይ ቀርቦ ገለቴ 11 ቤትና አምስት መኪና ሸጠቤ ጎዳና ለወርቅ ነው ባለችው ጉዳይ ላይ ምላሽ ሰጠ። በዚህም ጥንቅር ይዘን ቀርበናል። በኢትዮጵያ የአሜሪካ አምባሳደር ኤርቨር ማሲንጋ መልእክት አስተላለፉ። ይህ መልእክት ይዘቱ ምን ይመስላል? የዚህንም ሙሉ ጥንቅር ይዘን እንቀርባለን። የአሜሪካ መንግስት ኢትዮጵያን ጨምሮ በ36 ሀገራት ላይ የጉዞ ገዳይ መጣል እቅድ አለው ተባለ። የዚህም መግለጫ ይዘን እንቀርባለን። ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩቲብ ገጽ ተከታዮችና አድማጮች እንደምናላችሁ። ለእለቱ የተመራረጡ አርእስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ ባብሮነ እንዲዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ እለቱ የመጀመሪያ የዜና ትንታኔያችን ክፍል ስናልፍ እስራኤል የቴህራንን አየር ክልል ሙሉ በሙሉ መቆጣጠሯን ገለጸች። እስራኤልና የኢራን ጥቃት በቀጠለበት በአሁኑ ሰዓት እስራኤል የቴህራን የአየር ክልል መቆጣጠሯን አስታውቃለች። የእስራኤል መከላከያ ኃይል ቃል አቀባይ እስራኤል የቴህራን አየር ክልል ሙሉ በሙሉ መቆጣጠሯ ችላለች ሲሉ ተናግረዋል። ብርጋዴር ጄኔራል ኤፍ ደፍሪን ለመገናኛ ብዙኃን በሰጡት መግለጫ ላይ የኢራን አንድ ሶስተኛውን ምድር ለምድር ሚሳኤል ማስወንጨፊያ ውድመናል ሲሉም ተናግረዋል። እስራኤል ጦር ከ120 በላይ ሚሳኤል ማስወንጨፊያዎችን ማውደሙን ገልጿል። ጋር በለት ጥቃት መሰንዘሯን ከጀመረ ጊዜ አንስቶ ኢራን ከያዘችው አጠቃላይ ማስወንጨፊያዎች ውስጥ አንድ ሶስተኛ ማውደማቸውን ገልጸዋል። የአየር ኃይሉ ትናንት ምሽት ብቻ ከ20 በላይ ማስወንጨፊያዎችን ማውደሙን የገለጸው ቃል አቀባዩ ከደቂቃዎች በፊት ወደ እስራኤል ሚሳኤሎች ለማስወንጨፍ ጥቅም ላይ ውሏል እንደነበር ደፍሪን ተናግረዋል። እስራኤል በማዕከላዊ ኢራን ኢስፋህም ውስጥ ወደ መቶ የሚጠጉ ወታደራዊ ኢላማዎች ላይ ጥቃት ለማድረስ 50 የሚጠጉ ተዋጊ ጀቶች ማሰማራቷን ተናግረዋል። በዚህ ጥቃትም የሚሳኤል ማከማቻ ስፍራዎችና ማስወን ማዣዣ ማዕከሎችም አውድም ያለሁ ብላለች። በዚሁም በተመለከተ እስራኤል የአየር መከላከያ ራሱን በራሱ ሲዋድም የሚያሳይ ቪዲዮ ያለመነጋገሪያ ሆኗል። የአየር መከላከያ ሲስተሙ ኢራን ሚሳይሎች ለማክሸፍ ቢወነጨፍም ተመልሶ የተነሳበትን ሲስተም መምታቱን ተዘግቧል። በቴል አቪቭ የሚገኘው የአሜሪካ ኤምባሲ በኢራን ጥቃት ጉዳት ደርሶበታል። ትናንት እሁድ ምሽት ኢራን ባስወነጨፈችው ሚሳይሎች በቴል አቪቭ የሚገኘው ኤምባሲያቸው ቅርንጫፍ መጠነኛ ጉዳት መድረሱን በእስራኤል የአሜሪካ አምባሳደር አስታውቋል ማይክ ሃኪብ በኤክስ ገጻቸው ላይ እንዳሰፈሩት ቆንስላው በኢራን ሚሳኤል ንዝረት ጉዳል ስለደረሰበት ዝግ ሆኖ ይቆያል ብለዋል። የአሜሪካ ኤምባሲ በቴል አቪቭ፣ በኢየሩሳሌም የሚገኘው ሰራተኞቹ መጠለያ ውስጥ እንዲቆዩ በትናንትናው ዕለት አሳስቦ ነበር። በሚሳኤል ጥቃቱ የተጎዱ ኤምባሲ ሰራተኞች እንደሌለም አምባሳደሩ ተናግረው የቴሄራን ነዋሪዎች ዋጋ ይከፍላሉም ሲልም የእስራኤል መከላከያ ሚኒስተር ዝተዋል። ኢራን ሌሊት በፈጸመችው ጥቃት አምስት ዜጎች ከተገደሉና በርካታ ከቆሰሉ በኋላ ለጥቃቱ አጸፋ ኢራን ዋና ከተማ ዋጋ ይከፍላሉ ሲል የእስራኤል መከላከያ ሚኒስትር ዝተዋል። ሚኒስትሩ ኢስራኤል ካትዝ የኢራንን ጥቅም እንዳዳከመ ያለው የእስራኤል ሰራዊት ከሚፈጽማቸው ጥቃቶች ለማደናቀፍ ሰላማዊ ሰዎች መኖሪያ አካባቢ ኢላማ ያደረገ ነው ሲሉ የኢራን ጠቅላይ መሪ አያቶላህ አሊ ሃሚኒ ከሰዋል። አራተኛ ቀኑን የያዘው የእስራኤልና የኢራን ድንበር ተሻጋሪ ግጭቶች በሁለቱም ወገን ሰላማዊ ዜጎች መገደላቸው እየተነገረ ሲሆን ኢራን ሌሊቱን በእስራኤል ውስጥ ጥቃት ፈጽማለች። ኢራን በኢራቅ ድንበር በምትዋሰንበት ድንበር አሜሪካ ሰራሽ የእስራኤል ሰው ሰራሽ አልባ አውሮፕላን ማጨናገፏን የመገናኛ ብዙሃን ዘገባ አመላከተ። የኢራን አየር መከላከያ ስርዓት በምዕራብ ኢራን በደሄላሮን ግዛት ውስጥ ኤምኪው ዘጠኝ ድሮር መጣሏን ሪፖርት ገለጸው። ፕሬዚዳንት መሱድ ፔጂካያን ከእስራኤል የሚደርሰውን ጥቃት ለመከላከል ኢራቅ የአየር ክልሏን በአግባቡ እንዲትጠብቅ ትናንት ጠይቀዋል። የኢራቅ ጦር ኃይሎች ቃል አቀባይ ሰባህ አልአኑማን የኢራቅ ባለስልጣን እስራኤል ኢራን ለማጥቃት የኢራቅ አየር ክልል እንዳትጠቀም ዩናይትድ ስቴትስ እንድትከለክል ቅዳሜ መጠየቃቸውን ስቱኒክ መረጃዎች ያመለክታሉ። ኢራን ጥቃቷን ካቆመች እኛ እናቆማለን ሲል ኢራን ገለጸች። በእስራኤል ጥቃት ከአራት መቶ የሚበልጡ የኢራን ዜጎች ህይወታቸው አልፏል። የሰብአዊ መብት ተቋም ድርጅት መግለጫ ባለፉት አራት ቀናት 1277 ዜጎች ለጉዳ መዳረጋቸውን የኢራን ጤና ሚኒስቴር ገልጿል። የኢራን የውጭ ጉዳይ ሚኒስቴር አባት አራግቺ ደግሞ እስራኤል ከወታደራዊ ስፍራዊ በተጨማሪ በነዳጅ ማጣሪያዎችና የመንግድ መስሪያ ቤቶች ላይ ያነጣጠረ አየር ጥቃት ፈጽማለች ብለዋል። ጦርነቱ አስከፊና አውዳሚ ሲሉ የገለጹት አራግቺ እስራኤል ጥቃቷን ካቁ መቆመች እኛም እናቆማለን ሲሉ ተናግረዋል። መቀመጫውን አሜሪካ ያደረገው የሰብአዊ መብት ተቋም በእስራኤል ጥቃት ከ400 የሚበልጡ የኢራን ዜጎች ህይወታቸው ማለፉን አስታውቋል። ከእነዚህም ውስጥ 197 ንጹሐን ሲሆኑ ቀሪዎቹ ወታደሮች ናቸው ብለዋል። ከዚሁ ዘገባችን ሳንወጣ ካለፈው አርብ ጀምሮ በሶስተኛ ቀኑን የቀጠለ እስራኤልና የኢራን ጦርነት እየተባባሰ ነው። ዛሬም በሁለቱም ወገኖች ጥቃቶች እየተፈጸሙ ናቸው። በእስራኤል የተፈጸሙ ጥቃቶች እስራኤል በኢራን ውስጥ የሚገኙ ኢላማቸውን መምታቷን ቀጥላለች። የእስራኤል መከላከያ ኃይል እንዳለው ከሆነ በዛሬው እለት 250 ኢላማዎች መጥቷል። የኢራን መገናኛ ብዙሃን እንደዘገቡት እስከ ቅዳሜ እኩለ ቀን ድረስ 128 ሰዎች ሲገደሉ 900 የሚደርሱት ደግሞ ተጎድተዋል። ከሟቾች መካከል በርካታ ህፃን ይገኙበታል። በኢራን የተፈጸሙ ጥቃቶች ኢራን ሌሊት በእስራኤል ላይ ሚሳኤል ጥቃቶ የፈጸመች ሲሆን በዚህም ስድስት ሰዎች ከቴላቪቭ በስተደቡብ በምትገኘው ባታያሚ በምትባለው ቦታ እንዲሁም አራቱ በሰሜናይቱ ታምራ ከተማ ባጠቃላይ አስር ሰዎች ተገለዋል፣ ከመቶ ሰው በላይ ደግሞ መቁሰላቸውን የእስራኤል ባለስልጣን አስታውቀው ዛሬ ሁድ ከሰዓት በኋላ ከፍተኛ ቁጥር ያላቸው ሚሳኤል ወደ እስራኤል ማስወንጭፏን ጥቃት ሰንዝራለች። የእስራኤል ጦር ሰራዊት እንዳለው አብዛኛዎቹ ሚሳኤሎች የከሸፉ ሲሆኑ ጉዳት ስለማድረሱ የወጣው ዘገባ የለም። በሌላ በኩል እስራኤል እየወሰደች ባለው ጥቃት በኢራን ዋና ከተማ ቴህራን የሚገኘው የሳራን ነዳጅ ማከማቻ መምታቱን የኢራን ነዳጅ ሚኒስተር ገልጾ የነዳጅ ማቀነባበሪያው በጥቃቱ የእሳት አደጋ ቢደርስም አሁን በስራ ላይ መሆኑ ተሰምተዋል። በቴል አቪቭ የሚገኘው የአሜሪካ ኤምባሲ በኢራን ጥቃት መጠነኛ ጉዳት ደረሰበት። ትናንት እሁድ ምሽት ኢራን ባስወነጨፈችው ሚሳይላዊ በቴል አቪቭ የሚገኘው ኤምባሲያቸው ቅርንጫፍ መጠነኛ ጉዳት መድረሱን በእስራኤል የአሜሪካ አምባሳደር አስታውቋል። ማይክ ሃቢ በኤክስ ገጻቸው እንዳሰፈረው ቆንጽላው በኢራን ሚሳይላዊ ንዝረት ጉዳት ለደረሰበት ዝግ ሆኖ ይቆያል ብለዋል። አሜሪካ ኤምባሲ በቴል አቪቭ ና ኢየሩሳሌም የሚገኙ ሰራተኞች መጠለያ ውስጥ እንዲቆዩ በትናንትና እለት አሳስቦ ነበር። ሚሳይል ጥቃቱ የተጎዳ የኤምባሲ ሰራተኛ እንደሌለም አምባሳደሩ ገልጸዋል። ኢራን በጣም ከባድ ዋጋ ተከፍላለች ሲሉ ኔታንያሁን ተናገሩ። የስላሄዱ ጠቅላይ ሚኒስተር ቤንጃሚን ኔታንያሁ በዛሬው እለት ከቴል አቪቭ አጠገብ ከሚገኘው ባትያሚ ተገኝተው ጉብኝት አድርገዋል። በዚህ ጠረፋማ ከተማ ኢራን ባደረሰችው የሚሳይል ጥቃት የተጎዱ ህንጻም ተመልክተዋል። ቅዳሜ ምሽትና ዛሬ እሁድ ጠዋት በተፈጸመ በዚህ ጥቃት እስካሁን ባለው መረጃ አስር ሰዎች የተጎደሉ ሲሆን የቆሰሉ ደግሞ ከ200 በላይ መሆናቸው መረጃው አሳይተዋል። አደጋ የደረሰበት ቦታ ዛሬ የጎበኙ ኔታንያሁ ሲናገሩ በሰላማዊ ዜጎች፣ በሴቶች እና ህጻን ላይ ግድ የፈጸማችሁ ኢራን በጣም ዋጋ ትከፍላላችሁ በማለት ገልጸዋል። እስራኤል ይህን ጥቃት የጀመረችው በኢራን የኒኩሊየር ፕሮግራሙ የተነሳ ህልውና አደጋ ላይ በመውደቁ በመሆን የጠቀሱት ጠቅላይ ሚኒስትሩ የጀመሩ ዘመቻ እንደሚያሳኩም አስታውቀዋል። የእስራኤል መከላከያ መስሪያ ቤት ከቀናት በፊት በሰጠው መረጃ ኢራን የኒኩሊየር ጦር መሳሪያ ባለቤት እንዳትሆን ለማድረግ በሚል ዘመቻ መጀመሩን ገልጸው በዚህም ከ250 በላይ ኢላማዎች የመምታት እቅድ መያዙን አስታውቆ ነበር። ኔታንያሁ በዛሬ ንግግራቸው እስራኤል ይህን ዘመቻ የማሳካት አቅም አላት ሁሉንም ቀዳማዎች እንመታለን ለህልውናችን አደጋ የሆኑ ስጋቶችም እናጠፋለን በማለታቸው መናገራቸው ተዘግቧል። በዚሁም መልስ በሚመስለው ሁኔታ ላይ የኢራን ሉዓላዊነት እስከ መጨረሻ እስትንፋዛችን እናስጠብቃታለን ሲሉ የኢራን ጦር ኃይሎች ጠቅላይ ታማዦር ሹም ተናገሩ። ለሀገራቸው ነፍሳቸውን ከማይሰስቱ ጀግና ወታደር ጋ በመሆን ኢራን ሉዓላይ እስከ መጨረሻ እስትንፋዛችን እናስጠብቃለን ሲሉ የኢራን ጦር ኃይሎች ታማዦር ሹም ሜጀር ጄኔራል አሚር ሀታሚ ገልጸዋል። የቀድሞ የኢራን ወታደራዊ መኮንን በነበሩ ሜጀር ጄኔራል አሚር ለተሰየሙ ታለ ዝግጁ መሆናቸውን ባጋሩት መልእክት ገልጸዋል። ከቀናት በፊት በእስራኤል ጥቃት ህይወታቸው ባለፈው አመራሮች የተሰማቸውን ጥልቅ ሐዘንም ገልጸው ለጥቃቱ አመርቂውን አጸፋ ምላሽ ለመስጠት የሚወስዱት እርምጃ ቁርጠኛ መሆናቸውን ነው የገለጹት ጠቅላይ ታማዦር ሹሜ የተናገሩት። አክለውም የጦር ሰራዊቱ የሚጠበቅበትን ማሟላት የውጊ አቅሙን ለማጠናከር እንደሚሰራ መጥቀሳቸውን የሀገሪቱ ዜና አገልግሎት ዘግቧል። አራተኛ ቀኑን በያዘው የሁለቱ ሀገራት ግጭት ሁለቱም አካላት በኩል የሰዎች ህይወት ሲያልፍ በመሰረተ ልማት ውድመቶችም ደርሰዋል። ወደ ቴህራን እየተመላለሱ ያሉ ጀቶች አምሳ የሚጠጉ ተዋጊ ጀቶች በቴህራን የኢራን የኒኩለር ፕሮግራም መሠረተ ልማትና ኢላማ መምታቱን የእስራኤል መከላከያ ሚኒስቴር አስታውቋል። ሌሊቱ ሙሉ የእስራኤል ተዋጊ ጀቶች ቴህራን ላይ እየበረሩ የኢራን የኒኩለር ፕሮግራም መሠረተ ልማትና ኢላማ በሞሳድ መሪ መረጃ መሪነት መጥተዋል ብሏል። ጥቃቱን የኢራን መከላከያ ሚኒስቴር ዋና መስሪያ ቤትና የኒኩለር ፕሮግራም ዋና መስሪያ ቤት፣ የኢራን መንግስት የደበቃቸው ተጨማሪ የኒኩለር ቦታ ጨምሮ ከሰማንያ በላይ ኢላማ ያነጣጠረ ነበር ተብሏል። ዚንግ ላዮን ኦፕሬሽን ከሶስት ቀን ባነሰ ጊዜ ውስጥ ከ170 ኢላማዎችና ከ320 በላይ ወታደራዊ መሰረተ ልማቶች ክፍል መጥቷል ብሏል። የኢራን የኒኩሊየር ፕሮግራሞች ማጥቃታቸውንም አጠናክረን እንቀጥላለን፣ ለጦር መሳሪያ ማምረቻ ወሳኝ የሆኑ ቦታችን እናወርማለን ብሏል።